ሬዶና ዜማዬ ታረቁ። ያሬዶ ከዜማ ጋር እርቅ በመፍጠሩ በጣም እጅግ ደስተኛ ነው። ለፍቅር ብዙ ነገር ይነግረዋል። ፍቅርም ይገርመኛል ያንተ ሁኔታ እንደ ልጅ ሳይሆን እንደ ትልቅ ሰው ማሰብ አለብህ። አንተ ስትታረቅ እንደ ልጅ፣ ስትጣላ ደግሞ በስሜት ተገፋፍተ ህይወትን የሚያክል ነገር ታበላሻለህ አለው። እንዴት አለ ዜማዬ ዜማይ ኮልኒ የተለየች ናት፣ ውበቷ መልካምነቷ። ሲለውም ፍቅር እንዴ ዛሬ ነው እንደ ይታየክ? ዜማይ ከዛ ሙዚቃ አቀናባሪ ከሚባለው ሰው ጋር አድራለች እኮ አለው። በፍጹም አታደርገውም አለ እንዴ እንዴት ሲልም ያሬድ የምሬ ነው አድር ያለው ያለች አውቃ ነው። እሱን እያለሳለስኩ ደርስበታለሁ አለ ከዛስ ሲለውም ከዛ የማደርገውን ያውቃል። አየህ ለዛም ነው እንደ ህፃን ልጅ ነህ የምልክ። ስለዚህ ስትታረቅ ስለ እሷ ውበት ስለ እሷ በቃ እንዳዲስ አይተህ እንደማታቃትሁን፣ ስትጣላ ደግሞ ብዙ ነገሮችን አታበላሽ። እኔ ዜማዬ ከዛ ከሰውዬ ጋር ካደረች እጄን እቆርጣለሁ አለው። ያ አረዶ ምን እያልክ ነው? እና ከራሱ አንድ በት እኮ ነው አድሬ ያለው ብላይ ነገረችኝ፣ ሲለውም አድሬ ያለው ካለች እመነኝ፣ በፍጹም አላደረችም አለው። ከዛም ሆ፣ አንተ ሰውዬ፣ እኔ ና አላምንማ ሲለውም እንኳን አንተ እኔም አላመልኩም ከባለቤቷ ከዜና ከአንዳፏ ሲወጣ ነው ያመንኩት አለ ያሬዶ። ሌላው ነገር እንግዲህ ዜማ የቤተ ክርስቲያን ለመሄድ ነጠላ ለብሳ ስትወጣ ተከተላት የሄኖክ አጎት። እናም እሷ ላይ የሰራው ግፍ እሱ በገዛ ቤቱ እንደደረሰበትም ያስረዳት ጀመር። ለሄኖክ እንዳትናገርበትም ጠየቃት። ምኑን አለችው፣ ይገርማል። ምን ፈልገ ነው ስትለውም እኔም ይገርማል፣ ግን ምኑን የገረመሽ የገረመኝማ አንተን የመሰለ አረመኔ ከእንደዛ አይነት ሂኖክ ከመልካሙ መገን መወለድህ፣ አለችው። ምን እኔ አረመኔ አደለሁም ሴላትም፣ እና ጻድቅ ነህ ስትለውም ይኸውልሽ፣ እና አሁን እዚህ ምን ልሰራ መጣ? ይሄ የቴ ቤት ነው፣ አብሬ ልኖር ነው። ይገርማል፣ አንተ ከኛ ጋር ልትኖር? አለችው። ይሄ ቤት እኮ የእኔ ነው የእቴ ቤት ነው። በእቴ ቤት ማን ይከለክለኛል? አላት። አረ ማንም ዜማዬ እልቅ ስነ ቁጭ በይና ማጫወትች ነገር አለ አላት። ይሄ ነው ካጎት ምንድን ነው ወደ ቤተ ክርስቲያን ልትጅ ነው አላት። አዎ ከፈጣሪ ጋር እንዳታጣለ ለሄድ አንተ ተናግረህ ታናግራለህ አለችው እባክህ ዜማ ያሲልም አንድ አፈቀራሴ ከነዘር ማንዝሯ መታ ከቤቱ እንዳባረረችውም ነገራት። በጣም ተገረመች። አየህ መጥፎ ስራ ሄዶ ሄዶ ራስን ነው የሚቀብረው፣ የምልህ በምክንያት ነው አለችው። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮ እስከ መጨረሻው ተከታተሉ። ይህ የፍቅር ዜማ ቀጣይ ፓርት ይዘን መተናል። እንግዲህ ሶስና በሚያስገርም ሁኔታ ሄኖክን ራቀች፣ ሲላ ትቀርበዋለች የእሷን ጸባይ ማስተናገድ አሁን ከአቅሙ በላይ ሆኖበታል። እናም ዜማዬ እዛ ቤት በመግባቷ ተረብሻለች እና ደውላ በስልክ ላገኝ እፈልጋለሁ ለማለት እየተሳሳተች ይሁን እውነቷን ይሁን ከሌላ ሰው ጋር ሄኖክ ጋር ደውዬልሃለሁ ብላ ድርቅ አለች። ሄኖክም አልደውልሽልኝም ሲላት፣ እንዴ ጭራሽ ደግሞ በጋድ ማሸት ጀመርክ ያምሻል እንዴ አልደውልሽልኝም? ስንት ቀን ነው በተደጋጋሚ ምደውልልህ ስትለው፣ አየሽ አይገርም እና ጨዋታ ጨምረሃል፣ እንዲሁም ደግሞ ድብብቆሽ መጫዋቱ፣ አለችው። ምን ታደርገዋለሽ እነዚህን ጓደኞች አገኘ። አዎ፣ በቅጽበት የአንቺን ጓደኞች አገኘሁ ሲላትም፣ የእኔ ጓደኞች አይደሉም እባክህ፣ እኔ ያመጣኋቸው አንተ ጠቀለልካቸው አለችው። በቃ አይገርምም? ብቸኛ ነኝ ስል በቅጽበት ከጎን ብዙ ሰው መኖር ጀመረ ከፋይ ስል በእነሱ መጽናናት፣ ጓደኛ የለኝም ስል በጓደኝነት ተሞላሁ። ሲላትም እድሜ ለእኔ አለችው አላት እሺ፣ በቃ እናውራ እዛን እንሆኔና ሲላትም፣ ቀጠለችና እሺ፣ ሌላስ ሶሲ ምንድን ነው? ሁሉንም ነገር እችላለሁ አላት። አሁኑ ባክ፣ እንደ ሰው ቁጭ ብለን እናውራ አለችው። እንዴት ምንድን ነው ሲላትም እሺ ብለው ቁጭ ብለው ማውራት ጀመሩ። ሶሲ ዜማዬና ሃና ሀና እዛ ሄኖክ ጋር ገብተው መኖር ስለጀመሩ ስለ ቀናች ነበረ። እናም ኤውልክ ሄኒ ያ አከራው አለች። ምን አላት። ለማንኛውም እኔ እዛ ቤት የቤት ኪራይ ተከራች ብቻዬን ስሰቃይ ከኔ ኋላ መታ ዜማ ገብታ ጭራሽ ክራያት ከፍልም ብላ ከራሴ ጋር አኖርካት እኔን ግን አንድ ቀንም ጠይቀኸኝ አታውቅም፣ አለችው። እኔ አንቺን በደንብ ነው ማቀሽ፣ ነይብልሽ ሰው በሞላበት ሰዓት ትመጭ ነበር አላት። አዋ አለችው። አታደርጊውም አውቀሽ ነው ሲላትም፣ እዋክ ለምን አላደርገውም? ምክንያት ነው ጠይቀኸኝ ነበር። በእርግጥ አልጠየቅኩሽም፣ ግን ደግሞ አንችን ስለማቅሽ ነው አላት። ዋክ ዝም ብለ፣ ሳትጠይቀኝ በግምት አትፍረድ አለችው። እሱም ሳልጠይቅሽ ሳይሆን እውነታውን ነው የነገርኩሽ ነይ ብልሽ አትመጭም ነበር። እሺ አሁን በጣም ተራርጃለሁ አለችው። ምን ሆነሽ? የሆነ ነገር እንድታደርግል እፈልጋለሁ አለችው። እኔ ግራ የገባኝ ያንችን ጸባይ ነው እንጂ እመኝ፣ እንደማፈቅርሽ ታውቂያለሽ። የፈለግሽውን ነገር አደርግልሻለሁ አላት። የምረን ነው? ሄ እኔ ብላ ተጠመጠመችበት። አዎ ሲላትም ከዛ ከቤት አከራይ ሰውዬ ጋር ተጣልቻለሁ፣ ስጭቀጭቀኝ ነበረ። እናም ከቤቴ ውጪ ብሎኛል። ማታ ስመለስ እንዳላገኝሻለኝ ምን አላት። አዎ በዛ ላይ ደግሞ በቃ የሆነ እኔን ለማጃጃል ይፈልጋል አለችው። እንዴት አባቱ የሸማግሌ እሄድለታለሁ የደረስ በማለት ተነሳ። እንዴህ ሄኔ ይሄ ፍቅር በዚህም አይደለም፣ ቀስ ብለ ተረጋግተ ነው መሆን ያለበት ምን እየሆንክ ነው አለችው። እሺ ግን አንድ መፍትሄ አለኝ ስትለው፣ ምንድነው እሱ? ዜማዬ አሁን እናንተ ጋር ተዳልባ እየኖረች ነው። ስለዚህ ዜማዬ ልት ተከራይታ የነበረችውን ቤት ትሰጠኛለህ አለችው። ምን የምርሽን ነው አላት አው እሺ ምን ችግሮኝ፣ ግን አጎቴ አላት። አጎቴ ለትንሽ ጊዜ ነው የሚቀመጠው ሲላትም እሺ ችግር የለውም አለች። እንግዲህ ፍቅር ደግሞ ከሶሲ ፍቅር ይዞታል። ለያሬዶ ሶሲን ታፈቅራታለህ ግንኙነት አላችሁ አለው። ያሬዶ ምን እያንክ ነው አንተ፣ የምን ግንኙነት የምን ፍቅር ነው? በቃ እሷ አንተን ስታይ ይሁን የምትሻፍደው ነገር አለ አለው። ምንም ቢሆን የልጅነት ፍቅረኛው አይደለሁ? ለዛ ነው ሲለውም፣ ቢሆንም እና አንተስ። እኔ ከእሷ ጋር ምንም ግንኙነት የለኝም አሁን በቃ ከዜማ ጋር ታርቄ ህይወት የመቀጠል ነው የምፈልገው አለው። በቃ እሺ ያ ሂኖክ የሚባለው ሲልም፣ እሱ በጣም ይወዳታል ትወደዋለች? ባክ እሱ ነው እንጂ የሚወዳት፣ እሷ እንደማትወደው በደንብ አረጋግጫለሁ አለ። ምን? ለምን? እንዴት? ሀሎ፣ የምሬ ነው ያሬዶ፣ አትወደውም? እሺ፣ ምን? ለምን ጠየከኝ? ምክንያት ምንድን ነው ሲለውም አንተ ካልፈለግካት፣ አንተ ጋ ግንኙነት ከሌላችሁ፣ ልጠብሳት ፈልጋለሁ። በጣም ተመችታኛለች። እንደት ስትል ይሄን ነገር አሰብከው? ሀሎ፣ ያሬዶ፣ እንደ ስልማ እሷ ናት በቃ ስታየኝ፣ ይሁን የምተሻፍደው ነገር በቃ እኔን ፍቅር ውስጥ ተመቸች ስለዚህ፣ ስሜን እኮ አባት ያወጣልኝ በምክንያት ነው። ስምን መላክ ያወጣል ይባላል አለ። እኔ ነገር ያለሁ እኔ ይህን ነገር እንደማላቅ አድርግ ነው ማሰብ ያለብህ። እኔ አላቅም፣ ምክንያቱም ከይህን ወጋ በዚህ ሰዓት መጣላት አልፈልግም። እሱጋ ተጣላሁ ማለት ሌላ ችግር ነው። ዜማዬ ከእሱ ቤት ነው ያለችው ሲልም፣ አረጣጣ የለውም ተመችታኛለች። ይህ ቀውላላ አለው። እኔ ነግሬ አለሁ ስለዚህ ሲልም አታስብ አለ። ዜማዬና ይህኑ ካጎት ወሬያቸውን ጨርሰው ወደ ቤት ሲገቡም እንግዲህ አሁን ሶሲ ዘው ብላ እዛ ቤት ገባች። ሀይ አለች በመጀመሪያ ዜማዬና ሐና ሰላም ሐንዬ እንዴት ነሽ? ተመችሽ ተሻለሽ? አለች ዜማዬ። አዎ ዜምዬ እየተሻለኝ ነው፣ ደህና ነኝ፣ አንቺ እያለሽልኝ አለቻት። ሁልጊዜ ማለውኝን ቆንጆ ስትልም እንግዲህ ፍቅር ደግሞ እሺ፣ ለሐኪም ቤት የከፈለችውን ብር ከምን አምጥቸው ነው አለችህ አለው ያሬዶን። ያሬዶም እንግዲህ እያለሳለስኩ እሱን ደግሞ ከየት እንደመጣ አውቃለሁ አለ። ካወቅክስ ምን ልታረግ? አሁንም አደርገውን ነገርን ያውቃለሁ አንተ ሰውዬ ነገጧ ደሞ ተጣላው ብለ ስትናፋረቅ፣ ማየት አልፈልግ። ስትጣላ መከራ፣ ስትታረቅ መከራ። ስለዚህ ያለፈው አልፏል፣ የቀጣውን ህይወታችሁን ኖሮ አለ። ፍቅርም ሶሲ፣ እንግዲህ ከሂኖክ ጋር በተባባላችሁ መሰረት፣ እናም ቀጥታ እህዛቤን ለመሄድ ተዘጋጅታለች። ሀኒና ዜማዬ እየተወያዩ እያለ ሀይ ሀኒ፣ እንደንሽ ተሻለሽ አለቻት። ይመስገን ሶሲ እንዴት ነሽ ስትልም፣ እሺ ዜምዬ፣ እንዴት ነሽ አለቻት ሶሲ አለሁልሽ። ዜምዬ ሀንዬ፣ ሶሲዬ፣ ደህና ነሽ አለች። እንኳን ደስ አለሽ አለች። እንኳን አብሮ ደስ አለን። ምንድን ነው ግን ስትልም፣ በቃ እኔም እዚህ ልኖር የዚህ ቤት አባል ሊሆን ነው በቃ፣ መጥቻለሁ፣ ተቀላቀልኳችሁ አለች። የሄኖክ አጎታ አሁን ደሞ ፈላ። ምን እኔ ነኝና ማንም ዱርዬ የእህቴን ቤት እየመጣ ሌጭ ማለቀበት ነው? በማለት እንግዲህ በንዴት እሶሲ ላይ ጮኸባት። ሄኖክ መልካምነቱ ከምንም በላይ ነው። የዋህነቱ ግን ደግሞ ሶሲ እየተጠቀመችበት እንጂ አንድ ቀንም አፍቅራ አታቅም። አይገርምም? በጣም ያሳዝናል። እናም አሁንም ወደፊትም አሁን ዜማ የተቀማኝና ጥቅሙ ይቀርብኛል የሚል ሀሳብ ስላላን ነው ቻናልን ሰብስክራይብ ያረገ